ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ ማለት ነው፣ በአንዳንድ ነገር ነው የመጣሁት። ምን ነበረ መሰላችሁ? ውድ ቤተሰቦች በመጀመሪያ ደረጃ የአብረሽና የሩታ ህይወት ምን አይነት ህይወት እንደሆነ አጣርታችሁ ወቁ፣ በደንብ ማለት ነው። ሲቀጥል አብረሽና ሩታ መሆን የማትችሉ ማለት ነው፣ ከምሬ ነው ምላችሁ። ምን ብዬ ልንገራችሁ? አብረሽና ሩታ እንግዲህ እንዳትከዱኝ። ይህንን ነገር ከዳለው ካላችሁ እውነት እናንተ ተሳስታችኋል፣ እና ሰውም እንደሚያስብ አስተሳሰብ የላችሁ ማለት ነው። አብርሽና ሩታ ሚዲያ ሲመጡ ስንታችን ነው የተለወጥነው? ስንታችን ነው የዩቱብ ብር መቀበል የተጀመረው? ስንት የመዳም ቅመም ተለውጣለች? ይሄን አስከዱኝ መቼስ ማለት ነው። አብርሽና ሩታ እንጃ የራሳቸውን ህይወት ዝቅ አድርገው ለሰው ህይወት ነው የሚኖሩት። በዚሁ አጋጣሚ አብርሽና ሩታ የሆነ ቀን ገብቷቸው ይሄንን ቀን ነው የሚናፍቀኝ እኔ በቃ የሰው ማንነቱ ምስጋና እንደሌለው በቃ ለሰው ብለው ኖረው ያ ሰው ደግሞ ዞሮ የሚያኝካቸው ሰዎች ማለት ነው ያንን ቀን ገብቶዋቸው የሆነ የራሳቸውን ህይወት የሚኖርበት ቀን ናፍቆኛል ማለት ነው። ተምሬ ነው ብላችሁ አንዳንዴ አብሮች በምን ያናደኛ አልመሰላችሁ። እንደምወደውም በቃ ውስጤ ጭስ የሚያደርገኝ ነገር ቢኖር ይህን ነገር አለማወቁ በቃ ለሰው ብሎ ዝቅ ብሎ እየሰራ ሰው ደግሞ ከሱ በላይ የሚረቅጠው ነገር እኔ እንዴት እንደሚያናደኝ ለምን ወንድ ልጅም በመሆኑ ለምንድነው ግን ቆፍጠን የማይለው እኔ እንዴት እንደምናደድበት በአብርሽ የምናደድበት ነገር ቢሆን ይሄ ነገር ነው ማለት ነው። አንዳንዴ የአብርሽን ጫና አርጌ የማወራው በቃ ውስጤ ስለሚናደድና ውስጤ ስለሚቀጠል ነው። ሌላ በተረፈ አብርሽና ሩታ መቼ ከሚዲያ አትከዱ፣ ከምሬ ነው ምላቸው። ከትንሽ እስከ ትልቅ ዩቱበር ተመልከት። ውስቲ ወንዶች ራሱ እንደ ሴት የአብርሽን ወሬ እየለቀሙ ነው ስለ አብርሽና ስለ ሩታ የሚፈተፍቱት። ሴቷም እንደዛው ማለት ነው። ይህን መቼ በአብርሽ በሩታ ማይከዳ ነገር ተረግጠውም ሆነ ድራማም ሰራው፣ የፈለገ ነገር አረጉ፣ ህዝብን ከፍ አድርገዋል። ከምሬ ነው የምላችሁ እና በህዝብም ደግሞ በጣም ጥፋት አለ፣ በተመልካችም ጥፋት አለ፣ በኮሜንትም ጥፋት አለ። ሙሉ በሙሉ አብረሽም ጥፋተኛ አይደለም። አብረሽን ደግሞ ከነ ቤተሰቡ እንድትረግጡት አንፈልግም። በዚሁ አጋጣሚ የጋሽ ልጆች ጠግበዋል የምትሉ ብዙዋቸዋላችሁ። ሲቢጠጉም እንኳን ጠገቡ እናንተ እኮ ጨርሱ ንገሩኝ፣ አትበሉ እውነት። አንዳንድ እከካሞች አላቸዋል። የሰጣችሁ ስጦታው ማለት ነው። አሁን አብርሽን ስትጠሉት ማለት ነው ስጦታው ይመልስልኝ እያላችሁ ነው። እንደዚህ አይነት ሰው አለ ማለት ነው። ካጂ ሰው አለ ማለት ነው። የተሰጠ ነገር ተሰጠ ነው። በቃ የተደረገ ነገር ተደረገ ነው ማለት ነው። ሁሉም ነገር እናውቃለን። እና አብርሽ በራሱ ጉልበት ለፍቶ ደክሞ ለዚህ ደረጃ ተረቁ። ስንት ነገር ተብሏል አብርሽ። ይሄን አልተባለም እንዳትሉ ሌባ ነው ሰርቋል፣ እስከሚባል ደርሷል። ግን በትዕግስቱ ለሰው ዝቅ ብዬ ልኑር በማለት ሚስቱንም እራሱንም ዝቅ አድርጎ ለዚህ ደረጃ ደርሰዋል። ሲቀጥል ቢጠግብ እናንተ ምን አገባችሁ? ሲጠግብ እናንተ ላካችሁለት አንድ ጤፍ እንጀራ ገዛ አላችሁት? ችጋራሞች እናንተ የሰጣችሁ ሁሉ አይደለም አምጡ የምትሉ ዛሬ። ነገር ግን በጣም ያስጠላባችኋል፣ በጣም ይደብራባችኋል። አብርሽ የፈለገም ነገር ያድርግ። በአሁኑ ሰዓት ደግሞ ምን እያደረጋችሁ ነው? የቆየ ቪዲዮውን እየቆራረጣችሁ ቲክቶክ መድረግ እየወሰዳችሁ ነው የምታሽቀብጡት። አሽቀብጡ። ከማሽቀበጥ ግን አብርሽን መጥፎ ቦታ እንዳይገባ፣ ሩት መጥፎ ቦታ እንዳትገባ መመለስ እናንተ ተችሉ ነበር። ወረኛ ምድረው ወረኛ ነን። እኛ እዚህ ዩቱብ መደር ምንባል፣ ከትንሽ እስከ ትልቅ፣ ከምሬ ነው የምላችሁ። ማንምን አብርሽ አዝኖለት አይደለም ወጥቶ የሚለፈልፈው፣ አዝኖላት አይደለም ለሩት አመት ለፈልፉት ብታዝኑ እንደ እህት እንደ ቤተሰብ ብታዩ አብርሽና ሩታ ከዚች እርምጃ ዛ እርምጃ እንደማትሄዱ ተመልካችም ዩቱበርም የሚፈተፍት ሁሉ እያደረጋቸው ነበረ። ነገር ግን እያሽቃበጥን፣ አንደኛዋ እኔ ነኝ፣ ስናሽቃበጥ ማንም አይችልንም። እነሱ አንድ ነገር ይዘው ከመጡ በቃ፣ እነሱ ጨው ያነሳው ነገር ይዘው ሲመጡ እኛ ደግሞ ጨው ጨመር አድርገን ነው የምንፈተፍትበት። ያንን ከማለጋችን ግን አብረሽ ሩታ ተመለሱ። ይሄ ነገር ያስጠላል፣ ይደብራል። ይሄማ ሁለተኛ ብትሉ የአብረሽን የሩታን ሰብስክራይብ የተለያየ እንደዚህ የሚሰሩ የሚያስጠላ ስራ የሚሰሩ ከአንድ ከሀያ ሰብስክራይብ ያነሳ ከፍ ያለ ሰብስክራይብ ብታነሱ የሆነ እርምጃ ብትወስዱ እነዚህ ልጆች ይከበሩ ነበር። ምንም ነገር አያደረጉም ነበር። ነገር ግን እናንተም ስለምትወዱት ነግሯቸዋል እኮ ባለፈ አብረሽ ወዶኝሶች የአዳዲስ ነገር ይፈልጋሉ ብለዋል። ወሬ ስለምትወዱ እንዴ፣ የሚዋሽ እና የማይዋሽ ሰው እኩል ነው የምታደረጉት። እያየ ነ እውነቴ ነው ምላችሁ። በውሸት አብሽ እንዲነብሩት አንዴናት እሪ ያዙኝ ቅጥል የሚል ሰው እየወሰዳችሁ ቲክቶክ ሰው ፈርት ቦስት አላችሁ ሼር ታደረጋላችሁ። እውነቱን የተናገረ እነዚህ ልጆች እንደዚህ የነገር አይደለም፣ ከጀርባቸው ያለ ሌላ ነገር ነው። የራሳቸው ህይወት እየተስተካከለ ነው። እኛ እንመለስ የሚላችሁ እውነቴ ነው የምላችሁ። ገብታችሁ አይደለም ላይ ክ አታደርጉለትም፣ እና የሁሉ ጥፋቱ የእናንተ ነው እንጂ የአብርሽ የሩት አይደለም። ሲቀጥል የአብርሽ አይደለም፣ አብርሽ በጣም ጀግና ወንድ ነው። ይህም ሰላችሁና በአሁኑ ሰዓት የሚነገረው ንግግር ለነፂ ብሎ ነው። ነፂ ደግሞ ትምህርት ጨርሳ ስራ የላትም ስራ ፈታለች። ለዛ ነው፣ እሷን ለማገዝ ነው። የሁላችንም ምስጢራችን እናውቀዋለን። ነገር ግን አንዳንዴ በቃ ሁሉም ነገር አውጥተን እኛ ከጀርባ ያለ ነገር አንድ ባንዱ እናውቃለን። ነገር ግን አሳልፈን እዚህ ጋር ከመናገር ያልሆነ በቪዲዮ የሚጣ ነገር ነው የምናወራው እኛ ሁላችንም በውስጥ እናወራለን፣ እናውቃለን። ግን እናንተ ሳታውቁ እውነት የሆነ አብረሽና ሮታ እኮ ቢጣሉ ቢለያዩ ድሮም ተለያይተው ነበር ሁል ጊዜ ነው የሚጣሉት። ሁል ጊዜ ነው ጭቅጭቅ የሚፈጥሩት። ለምንድን ነው ግን ማይለያዩት? እንዴ ሰው አይሰለቸውም? ከመጀመሪያ ጀምሮ እስከ መጨረሻ ድረስ ሲጣሉ አንድ ቀን ሰው ሰለቸኛ የ ይላል። ነገር ግን የሁለታቸው ልብ አንድ ነው። ልባቸው በጣም ተሳስረዋል። በጣም ጀግና ናቸው። ይህ ሁሉ ሰው ለማሳደግ ነው። የእኔ ጀግናዎች እውነት ማይበገሩ ናቸው። እዩ ዛሬ ዳንየት ነው፣ ጽግየት ናት፣ ሜሪየት ናት እነሱ በተወኑት እነሱ በሰሩት ስራ ማለት ነው፣ ለሰው ኩነ ዝቅ የሚሉት እነዚህ ልጆች። እኔ ግን ወላሂ ነው የምላቸው ያብረሽ እና የሩታ ህይወት እስከ መጨረሻ ናፍቆኛል፣ መጨረሻውን ማየት በምን አይነት ኑሮ እንዴት እንደሚኖሩ ምን አይነት ወርቃማ ኑሮ እንደሚኖራቸው ብቻ። ያንን ቀን እኔንም እነሱንም እናንተንም አስቀምጦ ያሳየን። በእርግጣሁ በአሁኑ ጊዜ ይደብራል፣ ያስጠላል፣ ነገሩ ሁሉ እጅ እጅ ይላል ብቻ አላቅም መጨረሻው ጥሩ እንዲሆን የመጨረሻውን ውጤትም ደግሞ አብርሽና ሩታ እንዲሆኑ ነው የምፈልገው እኔ። ለምን ብትሉ ይህ ሁሉ የዋልለት ውለታ ይህ ሁሉ ያረጉትን ስራ አንድ ቀን ገብቷቸው እስቲ ለራሴ ልኖር የራሱ ጉዳይ ነው ህዝብ፣ ሁሉም ለራሱ ነው ብለው እኔ እንጃ ያንን ነገር እስከሚገባቸው ድረስ እኔም በተስፋ ጠብቃቸዋለሁ። ሳለቅስ ምንም፣ ስከፋ እነሱንም ስሰድብ፣ አንዳቸውንም ሳሞግዝ እንሻላ እና ህይወታቸው ጥሩ መልካም ይሆናል ብዬ አስባለሁ። በዚሁ አጋጣሚ ለእናት ክብር ያላችሁ ለአባት ክብር ያላችሁ ማለት ነው እናትን አባትን ባዘቀዘቁ እናትን አባትን ማትስ ባትሰድቡ። እናት በህይወታችን ማለት በጣም ትልቅ ስጦታ ናት፣ አባትም እንደዛው እኔ እንጃ እኔ ወላሂ ነው ምላችሁ። ከደወልኩኝ አባቴን እናቴን ሄሎ እስከምላቸው እንዴት እንደሚጨንቀኝ ግን እናንተ ምን አይነት ጨካኝ እንደሆናችሁ አላቀም ምን አይነት ድንጋይ እንደሆናቸው አላውቅም። አስመሳይ አድናቂዎች ማለት ነው እናንተ እኮ በሽታ ናቸው እንጂ አድናቂ አይደላችሁ። እና እናት አባትን አትዘቅዝቁ፣ እናንተን የሚዘቀዝቅ በሽታ ይዘቅዝቃችሁ። አላህ እንደውም እሺ ካለኝ የምትዘቀዘቁ ልጆች ማለት ነው ከዚህ ሀገር እንደው እናንተን ያጥፋለን፣ እናት አባት ሳይሆን ማለት ነው ራሳችሁ ተከብራችሁ ቤተሰቦቻችን ተከብራችሁ ብትቀመጡ እያንዳንድሽ ማለት ነው። አፈሽን ከፍተሽ የምታውቂ የማታውቂ ባብርሽና በሩታስም አፈሽን እየከፈሽ አትሉሪ። ሰምተሽኛል?